በአካዳሚክ ምክንያት ከአንድ ተቋም የተባረረ ተማሪ ወደ ሌላ ተቋም ሲመዘገብ ቀድሞ በተባረረበት ተቋም ያገኘው ውጤት እንደማይመዘግብለት ተነገረ። የትምህርትና ስልጠና ባለስልጣን ለሁሉም የግል ከፍተኛ ትምህርት ቤት ተቋማት በአካዳሚክ ምክንያት የተባረሩ ተማሪዎች የኮርስ ኤግዛሚኔሽን በተመለከተ አዲስ መመሪያ በላከው ደብዳቤ አስታውቋል። ባለስልጣኑ በሚኒስትሮች ምክር ቤት በወጣው ደንብ ቁጥር 5152014 ዓም በተሰጠው ስልጣንና ተግባር የትምህርት ጥራትና አግባብነት ለማስጠበቅና ና ለመከታተል ስልጣን ተሰጥቶታል። በተሰጠው ስልጣንም በመመሪያ 987 2016 ዓም አንቀጽ 13 ንዑስ አንቀጽ አንድ መሰረት ማንኛውም ተቋም ስልጣን ባላቸው አካላት የወጣ የቀበላ መስፈርት ያላቸውን ተማሪዎች ተቀብሎ ማስተማር እንደማይችልም ደንግጓል። አንድ ተማሪ በአካዳሚ ምክንያት ከአንድ ተቋም በሚባረርበት ጊዜ ተማሪው ብቁ አለመሆኑን የሚያሳይም ነው። በዚህም ተማሪው በአዲስ መልኩ ሌላ ተቋም ውስጥ በትምህርት ዘመኑ በተቀመጠው የመቁረጫ ነጥብ ውስጥ የሚያስገባው ከሆነ ተመዝግቦ ቢማርም ቀድሞ በተባረረበት ተቋም በአንድ ኮርስ ያገኘው ውጤት ኤግዝሜት የማይደረግ በመሆኑ ሁሉም ከፍተኛ ትምህርት ተቋማት ተግባራዊ እንዲያደርጉት ማሳሰቢያም ተሰጥቷል። በጉራጌ ዞን የገዛ ዘመዱን በሰርጉ ዝግጅት ላይ እያለ በአሰቃቂ ሁኔታ የገደለው ግለሰብ በስራ ተቀጣ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በቀቤና ልዩ ወረዳ ተከሳሽ አቶ መሐመድ አክመል የተባለ ግለሰብ መስከረም 15 ቀን 2017 ዓ ም በግምቱ ከረፋዱ አራት ሰዓት ተኩል ሟች ሸሪፍ ኑሮ ከግል ይዞታው የዛፍ ማሳ ለአጥር ማጠሪያ ያዘጋጀውን እንጨት ተሸክሞ ወደ ቤቱ ሲመጣ ሟች ራሱን መከላከል እንዳይችል መጀመሪያ በክላሽ ግራ እግሩን መጥቶ ከወደቀ በኋላ ቀድሞ ያዘጋጀው በነበረው የእንጨት መፍለጫ ጭካኔ በተሞላው መልኩ እጁን እግሩንና ብልቱን መቁረጡ ተሰምቷል። ተከሳሽ ሟች ከሞት ሊተርፍ ይችላል በሚል ደሳቤ ከባድ የግድያ ወንጀልን ፈጽሟል። ተከሳሽ በዚህ ቀደም በተደጋጋሚ የተለያዩ ወንጀሎችን በመፈጸም በሕግ አካላት ይፈለግ እንደነበር የቀቤና ልዩ ወረዳ የወንጀል ጉዳዮች ከፍተኛ አቃቢ ሕግ የሆኑት አቶ በያ ሙሳ ለብስራት ራዲዮና ቴሌቪዥን ተናግረዋል። ሟች ካላቸው የስጋ ዝምድና ቅርበት የተነሳ ወንጀል እንዳይፈጽም ይገስጸውም እንደነበር ማረጋገጥ ተችሏል ብለዋል። ሟች ለማግባት አስራ አምስት ቀናት ሲቀሩትና ዝግጅትም እያደረገ ባለበት ወቅት የተፈጸመ ወንጀል መሆኑንም ተነግሯል። ወንጀለኛው ወንጀሉን ከፈጸመ በኋላ ከተሰወረው ከኦሮሚያ ክልል ምዕራብ ሸዋ ዞን ጎሮ ከተማ በሰዎች ጠቆማና በክልሉና በከተማው ጸጥታ አካላት ትብብር መያዝ መቻሉም ተገልጿል። ተከሳሽ በህግ ቁጥጥር ስር ከዋለ በኋላ በተደጋጋሚ ከቤት ጣሪያ ቀዶ ለማምለጥ መሞከሩንና በዚያም ወድቆ እግሩ መሰበሩን አስታውቋል። በመሆኑም ወንጀሉ ከተፈጸመበት እለት ጀምሮ ከሚመለከታቸው አካላት ጋር በመቀናጀት የወንጀሉን አፈጻጸም፣ የሰውና የሰነድ ማስረጃ በማደራጀት ለልዩ ወረዳው ከፍተኛ ፍርድ ቤት መዝገቡም ቀርቧል። መጋቢት ስምንት ቀን ሁለት ሺ አስራ ሰባት አመተ ምህረት በዋለው ችሎት ለማስተናገድ የግራ ቀኙን የቅጣት ማቅለያና አስተያየት በመቀበል ተከሳሹን ያርማል፣ ሌላውንም ከመሰለ የወንጀል ድርጊት እንዲርቅ ያስተምራል በማለት በእድሜ ልክ ጽኑ እስራት እንዲቀጣ መወሰኑን የቀቤና ልዩ ወረዳ የወንጀል ጉዳዮች ከፍተኛ አቃቢ ህግ የሆኑት አቶ በያ ሙሳ ጨምሮ ለብስራት ራዲዮና ቴሌቪዥን ተናግረዋል። ቻይና በአደንዛዥ እጽ ምክንያት አራት ካናዳውያንን በሞት ቀጣች። ከዚህ ዓመት መጀመሪያ ላይ አራት ካናዳውያን በቻይና ውስጥ ከአደንዛዥ እዝጋ በተያያዘ ክስ በሞት መቀጣታቸውን የካናዳ ባለስልጣን አረጋግጧል። የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ ለጋዜጠኞች እንደተናገሩት ሁሉም ጥምር የቻይና ካናዳ ዜጎች ሲሆኑ፣ ማንነታቸውን በቤተሰባቸው ጥያቄ መሰረት ታግዷል። ግድያውን የማይቀለብስና ከመሰረታዊ ሰብአዊ ክብር ጋር የማያጣጥም ስትል ካናዳ አውግዛለች። ሚኒስትሯ በግላ ይቅርታ እንዲደረግላቸውም ጠይቃ እንደነበርም ተነግሯል። በካናዳ የሚገኘው የቻይና ኢምባሲ ቃል አቀባይ ለካናዳ ዜጎች ወንጀለኞች ማስረጃዎች ጠንካራና በቂ መሆናቸውን ገልጸው ካናዳ ኃላፊነት የጎደላት አስተያየቶችን መስጠት እንድታቆም ጥሪ አቅርበዋል። የቻይና ኤምባሲ አክሎን ቤጂንግ የሚመለከታቸው የካናዳ ዜጎች መብትና ጥቅም ሙሉ በሙሉ ዋስትና ሰጥታለች በማለት የካናዳ መንግስት የቻይና የፍትህ ሉዓላዊነት ቻይና ለጥምር ዜጎች እውቅና የማትሰጥ ሲሆን በአደንዛሽ እጽ ወንጀል ላይ ጠንካራ አቋምም ይዛለች። ጆሊ ጉዳዩን ለወራት በቅርብ ስትከታተል እንደነበረና ከቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶው ጨምሮ ከሌሎች ባለስልጣናት ጋር ቅጣቱን ለማስቆም መመኩራን ተናግራለች የግሎባል ጉዳዮች ካናዳ ቃል አቀባይ ሻሎት ማርኮሎች ለካናዳ ሚዲያ በሰጡት መግለጫ ካናዳ ምህረት እንዲደረግላቸው ደጋግማ ጠይቃለች በተጨማሪ የሞት ቅጣት በጽናት መቃወም ትችላለችም ብለዋል ቻይና ከአደንዛሽ ዛሽ እጽ፣ ሙስናና ከስለላ ጋር በተያያዘ ወንጀሎች ላይ የሞት ቅጣት ትጥላለችም። የሞት ፍርድ በሚስጥር የተያዘ ቢሆንም የሰብአዊ መብት ተሟጋች ድርጅት ቻይና በዓለም ላይ ከፍተኛ የሞት ፍርድ ከምትሰጥ ሀገራት አንዷ ናት ብለዋል። ፊንላንድ የዓለማችን ቀዳሚ ደስተኛ ሀገር ስትባል ዩናይትድ ስቴትስ ዝቅተኛ ደረጃ ላይ ተቀምጣለች። በ2025 የዓለም የደስታ ሪፖርት እትም ዩናይትድ ስቴትስ ከምንም ጊዜም ዝቅተኛ ደረጃ ላይ ተቀምጣለች። በሌላ በኩል ፊንላንድና ሌሎችም የኖርዲክ ሀገራት በመረጃ ጠቋሚው አናት ላይ ተቀምጠዋል። በኦክስፎርድ ዩኒቨርሲቲ የዊሊንግ የምርመራ ማዕከል የጋሎፕና ከተባበሩት መንግስታት የዘላቂ ልማት መፍትሄዎች ኔትወርክ ጋር በመተባበር ሀሙስ እለት የወጣው ሪፖርት ከ147 ሀገራት ግምገማም ተደርጓል። በማህበረሰቡ ውስጥ አጠቃላይ ደስታን ለመለካት ጤናን፣ ሀብት፣ ነጻነት፣ ልገሳንና ከሙስና ነጻ የሚሉትን ጨምሮ የተለያዩ ሁኔታዎች ተቀምጠዋል። ፊንላንድ ቀዳሚ ደስተኛ ሀገር በተባለችበት ዝርዝር ውስጥ ዴንማርክ፣ አይስላንድ፣ ስዊድን፣ ኔዘርላንድ፣ ኮስታሪካ፣ ኖርዌይ፣ እስራኤል፣ ሉክሰምበርግ ና ሜክሲኮ ተከታዩን ደረጃ ይዘዋል። በመረጃ ጠቋሚው ግርጌም ላይ አፍጋኒስታን ዝቅተኛውን ደረጃ ስትይዝ፣ ሴራሊዮን፣ ሊባኖስ፣ ማሊ፣ ዚምባብዌ፣ ቦትስዋና፣ ዴሞክራቲክ ሪፐብሊክ ኮንጎ፣ የመን፣ ኮሞሮስ ና ሌስቶ ደስታ የራቃቸው ሀገራት ተብለውም ተሰይመዋል ጥናቱ በተጀመረበት በ2012 ከነበረችው ከፍተኛ አንደኛ ደረጃ ላይ ዩናይትድ እስቴትስ ወደ 24ኛ ደረጃ ዝቅ ያለችም ሲሆን ከአምናው አንድ ደረጃ ዝቅ ማለቷም ሪፖርቱ አመላክቷል። ሪፖርቱ በዩናይትድ እስቴትስ ውስጥ እየጨመረ የመጣውን የደስታ እጦት ጎላ አድርጎ የገለጸ ሲሆን ብቻውን የመብላት ጉዳይ እየጨመረ መምጣቱም ተጠቁሟል። በ2023 ዓመት ከአራት አሜሪካውያን መካከል አንዱ ብቻውን እንደበላ ሪፖርት አድርጓል። ከ2003 ጀምሮ የ53 በመቶ ጭማሪ አሳይቷል ሲል ዘገባውም ገልጿል። ብቻውን መብላት በሁሉም እድሜ ክልል ውስጥ በተለይም በወጣ ወጣቶች ዘንድ በስፋት ይስተዋላል። ሪፖርቱ በተጨማሪም በዩናይትድ ስቴትስ ውስጥ የተስፋ መቁረጥ ሞት መጨመሩንም አመላክቷል። ይህም በዓለም አቀፍ ደረጃ እንዲህ አይነት የሞት አዝማሚያ መቀነሱን ከሚያሳዩ ሪፖርቶች ጋር ይቃረናል። ከሁለት ሺህ ጀምሮ በ59 ሀገራት ውስጥ እንደዚህ ያሉ ሞት በ75 በመቶም ቀንሷል። ምንም እንኳን እንደ ደቡብ ኮሪያና ሶልቬኒያ ባሉ ሀገራት ከፍተኛ ደረጃ አሁንም ይገኛሉ።